ኦላላ፣ ቆንጆ ልጅ እ ከዛ ቆንጅዬ አ ቡራና ሶሲ እንደዚ አይነት ኮንቨርዜሽን ማድርጋችኋል። አ ለዚህ ነው ሀይም የተናደደችው። አረ ሶሲ ቡራን ድሮ ከጅለሹ ነበር ልበል። ታወቀብሽ። አይ ይህ ትልቅ ነገር ነውና ሶስ እና ሀይሚን ለማስጠላት የሄድሽበት መንገድ በጣም ነው የሚደብረው። ሜሴጅ ያወጣሹ እኛ ምን ጠላት መስሎች ነው አደለ? ያንን ጽሁፍ ያነበብሹ። ሰላም ይህን የወዶች እንዴናችሁ ደህና ናችሁ? በጣም ደህና ነኝ። ሶሲ ለማንኛውም ከአሁን በፊት ቡራን የከጀለችው ይመስለኛል። ምክንያቱም ከአሁን በፊት ቲክቶክ ፖስት ላይ ቆንጆ ልጅ ብላ ብለዋለች። እያ የሳመሽ ወላለች እኮ ያቺ ይጎባን የምትለው እንደው አያይ የሳመሽ እዩ። እንግዲህ የከንፈር ኢሞጂ አድርጋ እሟ ብላ ጽፋለታለች። ከዛ እሱ ደግሞ ቆንጂዬ ብሎ ግን አልሳማትም። በጣም ያሳዝናል። ትልቅ ውርደት። አንቺ ባለጌ እና ሶሲዬ፣ ካሁን በፊት ራሱ ቡራን ከጅለው ነበረ ከሀይሚ ጋር ሳይገናኙ ሶ ያንን እቅዷን እያሳካች ይመስለኛል። ወይም ደግሞ የሌላ ሰው የላካት ሰው ያለ ይመስለኛል እና ሶሲ እውነትን ፕላኔሽ ለማለያየት ነው እንጂ ለማስታረቅ አይመስልም። ምክንያቱም የማስታረቅ ቢሆን ያንን ሜሴጅ አታወጭም ነበር። ሰው ሲናደድ ብዙ ነገር ሊናገር ይችላል። በጥፊም እኮ ልትልሰሽ ነበረ። ስለዚህ ብዙ ነገር ልትልሽ ትችላለች። ሶ ሀይሚ ተናዳ ነው እንደዛ ያለችሽ። ነገር ግን እነሱን የበለጠ የሚያጣላ ቡራ መቶ እንግዲህ እንዳየሽውን ያቶ በሬው ብሎ ሄደ። አንቺ ይህን ነው የምትፈልጊው፣ ማተራመስ እንጂ ማስታረቅ የሚፈልግ ሰው አይደለሽም። ሰው ኮ ዋሽቶ ያስታርቃል ኮ አንቺ ዋሽተሽ ታጣያለሽ። ረረረረ ካሁን በፊት ትፈልገዋለች እች ልጅ። ጋይስ እስኪ ዩቲን ቴክስት ቆንጆ ልጅ ቴክስት አይደለም ኮመንት ቆንጆ ልጅ ብላ እሟ ብለዋለች፣ በፈጣሪ ስም ረብስማ አንቺ ከንፈር ኢሞጂ ትልቅ። አንቺ ባለጌ፣ እውነትም ባለጌ ነሽ። እውነቴ ነው፣ ባለጌ ነሽ። እና እና ደግሞ ስዳደግ አይደለውም ባለጌ አይደለውም ምናምን እያልሽ ነው። ረመጋጋጥ ረመጋጋጥ ምቻታ ምቻት እንዴት ነው የጠገባች? ሲቀጥል ደግሞ ሀበሻ ሲባል ወደ ነጎደበት ነው። እውነቴ ነው፣ ወደ ነጎደበት። ኦ ማይ ጋድ። አሁን ደግሞ ሶ ሲመደገፍ ይዛችሁልኛል። ሶሲ ትክክል ናት፣ ትግስተኛ ናት። ትግስት ሶሲ ማለት ነው። አንደኛ ነገር ከብሩኬ ለመለየት ሁለተኛ ሀይሚን ከተመልካች ጋር ማጣላት የፈለገች ይመስላል። ይህን ቴክስት አውጥታት ተመልካች ሀይሚ መጥፎ ናት፣ ክፉ ናት እንዲልላት ትፈልጋለች። ታዲያ ይህን ቴክስት ማውጣት ምን ማለት ነው? ተመልካች ክፉ እንዲላት ትፈልጋ ነው። ሀይሚን እሷን ሀይሚን ጠልተ እሷን እንድንወዳት አሁን ቲክቶክ ላይም ስለምትዘቀዘቅ፣ ስለዚህ ሀይሚን ጠልተናት፣ በቃ ሀይሚ ባለጌ ሰው ናት እንደዚህ ናት ብለን እሷን እንድንወዳት፣ ለመወደድ ያንን ቴክስት አመጣሽ ማለት ነው። እና ሶዚዬ ዋናው ፕላኗን ለማለያየት ነው እንጂ ለማስታረቅ አይመስልም። እና ምን ነው ተጋጋጥሽ ልትመቻት ነው እንዴ? ሲስቱካ እ ምንድን ነው ብሩኬስ እንዴት፣ ተው እንጂ ቡራዬ። አረ በስመ አብ አይነፋም በእውነት። ሶሲ ጋር ተደግፈህ እንደዚህ አትናገሪያት ባለጌነሽ ምናምን በእርግጥ እኔ ሀይሚን እንደዚህ በዚህ ልክ ያናድዳታል ብዬ አላሰብኩም። ፍራንኩ ግን ሀይሚ ከአሁን በፊት ያየችው ነገር አለ ብዬ ነው የማስበው። ምንም ነገር ካላየች እንደዚህ ልትናድድ አትችልም። ከአሁን በፊት እንደው ይሄን ቴክስት ሳይሆን የራሱ ጠረጠርኩ ቴክስት አይደለም። ቶ ስማኝ፣ ተረጋጊ። ምንድን ነው ያቅለበልብሽ? ፈጣሪ ሆይ ተረጋግተሽ አታወሪም እንዴ? መረጋጋት አለብሽ። ወይኔ ሀይሚ ግን እንዴት እንዳሳዘነች፣ የኔ ቸኮሌት ፊቷ እኮ እንዴት እንደጠቆረ እዩልኝ እናንተ የምር በቃ ከውስጧ ነው ቅጥል ያደረገቻት። በቃ ፊቷ ያስታውቃል። በቃ ፊቷ እሳት ነው የመሰለው እና እንደው ሶሲ የምትባይ ተንከሴ ሰው ግን ምን አይነት ፍጡር ነች? በመብርሀን ይህን ሜሴጅ አሳይተሽ አሁን እሱን እንዲጣላት ልታደርጊ ነው አይደለ? አቃጥላታለች። የምር በጣም ና ያናደደቻት ሀይሚ በጣም ታናዳለች። ከአሁን በፊት እኔ ያየችው የሆነ የጠረጠረችው ነገር አለ ብዬ ነው ማስበው። እኔ ራሱ ይህንን ኮመንት ሳይ ቆንጆ ልጅ ማ አንድ ድፍረትሽ ድፍረትሽ አንቺ እኔ እኔ ፍቅረኛ ያልሆነ ሰው ለፍቅር የማላስበው ሰው ላይ ማ ሚል ሞጂ እረፍ። ስመሸው አረፍሽ። በቃ ልከሻል። እኔም ጠረጠር ከሆንማ ና ለማንኛውም ብዙዎቻችሁ ሀይ ትግስት የላት ምንድን ነው የምታካብጁ ምናምን አትበሉ፣ ምታካብጁ አትበሉ። በደንብ የምታካብደው በደንብ ማካበድ አለባት። በደንብ መቅጣት አለባት። ድጋሚ እንደዛ አይነት ነገር እንዳያደርግ ቅጣቱን ማግኘት አለበት። ሶሲም ቢሆን ተመልሰው ወደ ሕይወታቸው እንዳትመጣ ሃይሚዬ በደንብ አድርገሽ መርገጥ አለብሽ። ጠፍጥፈሽ ጠፍጥፈሽ ጣያት። ድጋሚ እንዲህ አይነት መንዘላዘል የለም። እንደ ይህ ሰው ባላይ ሄዶ ፊጥ ብሎ እንደ ነውር ነው፣ አይደረግም። ፍራንክ ቢሆን አይደረግም። እሺ ፍራንክ ነው ብለን እንለፉ፣ ግን ሀይሚን ይሄ ነገር እንዴት አበዛችው? ምንድን ነው የምታካብደው ምናምን ልትሉ ትችላላችሁ፣ ግን አሁን ዝም ብላ ካለፈች ነገም ሌላ ነገር ይፈጠራል። ሶሲ ከዚህም በላይ ልታደርግ ትችላለች። ዳኒን ደግሞ ፍራንክ እናድርግ ብላ እሷ ቤት ይዘው ልትሄድ ትችላለች። ቀጥ ብላ ቤቱ እኮ ቤቱ ነው አለች ደግሞ ትናንትና ጭራሽ አልጋ ቤቱንም እየመሳ እቤቱ እኮ ነው የሄድኩት፣ አለች ጭራሽ ቤት ነው። ሰተት ብለሽ ሄድሽው፣ ቱ ስማ፣ አንቺ ሀይሚ ስትመጣ እሷ ቤት ናት አልጋ ላይ ቁጭ ብላ። ኦ ማይ ጋድ፣ ኦ ማይ ጋድ! ከዚህ በላይ ውርደት የለም የምር። እና ወደፊትም ሌላ ነገር ታደርጊያለሽ ብላ ነው የምታስበው። ብሩኬም ከዚህም በላይ ሊያደርግ ስለሚችል ነው ይህንን እየተናደደችው እንጂ ሀይሚ ቶሎ የምትናደድ ምናምን፣ አረ በጣም የምታገናዘብ ልጅ ናት። በነገራችን ላይ ከትልቅ ሰው በላይ ነው ጭንቅላቷ። በጣም ስማርት ስማርት ጭንቅላት ያላት ልጅ ናት። ሀይሚዬ ማለት ማለት ነው እና ሀይሚዬ ንቺ ኮሌ ተህ፣ እንደው አትከፊ በናትሽ። ለዚህ ቆረቆ እንዳለ ምንድነው የምትናደጅ እንዴ? ተያ። ሀይሚዬ ግን ልክ ልኳን መንገርሽን በጣም ነው አድንቅልሽ። ሲቀጥል ደግሞ ሀይሚ ማለት ነው፣ አታነፈርቅም፣ አታነፈርቅም፣ አታለቅስም። የምታለቅስልሽ መስሎች ነው ይሄን እንትና ቢሆኑ አነፍርቀው ነበረ። ሶስት አራት ዘላን ባውጥተው ምናምን እኔ ካለ ዘመን እንደዛ ትልም ሀይሚ እኔ እኮ የሚመቹኝ ሴቶች እንደዚህ የሚሉ ኮራ የሚሉ ሴቶች ናቸው። በቃ ሀይሚ እንደው አታነፈርቅም። ለወንድም ላይ ሀይሚ እንደዚህ ተናገረችኝ፣ ሶሲ እንዲህ ተናገረችኝ ብላ አታነፈርቅም። እና ሶሲዬ ለማስጠላት ሰው ፊት ከቡራ ጋር እንዴ! እናንተ አታስታውሱኝም፣ አታስታውሱኝም ወይ ሰላም ሳልላችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ኦ ማይ ጋድ ኦ ማይ ጋድ! እንዴት ነው ለእናንተ ሰላምታ ሳላቀርብ ስድስት ደቂቃ ያወራሁት በጣም ግፍና ነውር ነው ያደረግ አ ሰላምታ ነበር የሚቀድመውና በወሬ ልደፋ። እንደው ሆዴ ተከማሽቶን ያደረ ማታያን ቪዲዮ ካየው በኋላ እንዴት እንዳቃጠለችኝ የምል በቃ ምን ይማሪያ ምን እኔ ተው ጋይስ ተው። ቡሩኬን እንደዚህ እንደዚህ በቃ እኔ ቡራን ሀይሚም ይመቹኛል፣ ግን ሀይሚ እንደዚህ እየተናደደች ሲቀጥል ልጅቷ እንደዚህ እየተናገረች ሶ ትዕግስተኛ ናት። እሺ፣ አሁንም ሌላ ወሬ ከመቀጠልሽ በፊት ሰላምታ በደንብ አቅርቢላቸው። እሺ፣ የኔ ማሪዎች፣ እንዴት ናቸው? ውድ ቤተሰቦቼ ነው የሚባለው። እኔ እኮ በደንብ ራሱ ሰላም ብያቸው አለ፣ ቅሚቲ ብላይ ስመጣ ምን አይነት ንውረኛ ሰው ነኝ እናንተ። እሺ፣ የኔ ውዶች፣ እንዴት ናቸው? ሳብስክራይብ አድርጉ፣ እሺ። ለማንኛውም እና ማለት ነው ሶሲ ሁለት ቃል ናት። እሺ ሰው እናንተ ቁንጅና ቆንጆ ናት እኮ ቆንጆ እኮ ቆንጆ ናት። ያው ቁንጅና ምንም አያወጣላትም። ግን አሁን እኔ የሚታየኝ የእሷ ፊት ማለት ነው ቆንጆ ፊት ሳይሆን የሆነ መንገጭን ላይ የተጋጋጠ የተላላጠ የሆነ በጣም የሚያስጠላ ፊት ነው የሚታየኝ። ምክንያቱም በቃ የምትናገረውና የምታደርገው ነገር በቃ የፊቷን ውበት አጥፍቶባታል። እኔ እንደዛ ነው የሆነ የምታስጠላ ሴት የምትደብር ምናምን ዴ ምንድነው ሶሲ ምናምን የምትሉት። እንደዚህ መናገር አለባት፣ ሀይሚን ሜሴጅ ማውጣት አለባት፣ የበለጠ ማቀሳሰር አለባት፣ ማጣላት አለባት። ማስታረቅ ዋሽቶ አስታርቅ አልኮ ሰው ሜሴጅ ደብቃል ማስታረቅ እንጂ ጠርታ ጭራሽ ልለክሽን የዋቂ አጠገብ እንዳደርሽ ፎከርሽ ኮ ኦማይጋድ ኦማይጋድ ዳንጀሪስ። እኔ እኮ ይሄ እንግሊዘኛ ምን እንደነካኝ አላቀሙ እንግሊዘኛ እየቀላቀልኩ ነው ጋይስ፣ እንዴት ነው ነገሩ? እንግሊዘኛ ላንጉጅ እየተማርኩ ነው እንዴ? ለምርኩት አላሰበው እንግሊዝኛ ተናጋሪ ሆንኩ። ወሬ ሲያበዛ ሰው እኮ ብዙ ነገር ባወራ ቁጥር በቃ ብዙ ነገር ይለምዳል። እና ሶስና ድሮም ከጅለው ነበር፣ ብሩኬን ከጅለሽ ነበር ለካ። አ እማለችው እኮ እናንተ፣ ኦ ማይ ጋድ! እች ሴትዮ ማለት ነው ጤነኛ አይደለችም። ከቡራናት ላይ ፊጥ ማለት ፈልጋለች። ብሩኬ፣ አልገባህም አንተ ልጅቷ ምን እንደው ሀሳቧ እንዴ ምን እንደው ሀሳብ? ዳኒ እኮ ሄደች እኮ ዳኒ አገኛት እኮ እናንተ። ያለችው ያላትን ነገርም ሰማሁት። እኔማ ለመስማት እንዴት አረ፣ እንደ ፍቅረኛ አታየውም እናንተ። ጉዴ ፈላ። ንቀት አላት፣ ንቀዋለች መሰለኝ ዳኒን። እና ሴትዮ የራስሽን ሸክፈሽ ሰው ላይ አትንጠልጠይ። እና ደግሞ ሰው ለማጣላት በዚህ ልክ አትጓዥ። ሲቀጥል ሀይሚል ለማስጠላት እንደዚህ ማድረግ አለብሽ ብዬ አላስብም። እንደዚህ ማድረግ የለብሽም። እኔ ቆንጆ እንዴ! ምን ነው እኛ መቼም ልንጠላት አንችልም ሲጀመር ማለት ነው።